ናታና ፊት ወንድማማቾች አይደሉም። በመጨረሻም ኤፍራታ የዲኤንኤ ውጤት የተሳሳተ ነው የተሰጣት። እንግዲህ እሷ ግን እትትክለኛው ውጤት ስለመሰላ ጥናታንና የአፌት ወንድምና ወንድም ባለመሆናቸው እጅግ በጣም ደስ ብሏታል። ታዲያ እንግዲህ ወደ መጨረሻ አካባቢ ደግሞ የነጽዮን ቤት ተቆርቁሮ የታሸገ ወረቀት ተሰጥቷታል። ምናልባትም ትክክለኛ ውጤት ወደዛ ይሄደ ይመስለኛል። እናንተስ ምን ትላላችሁ? መጨረሻ ላይ እንዳየነው ከሆነ ናታንን እየተከታተሉት ነበረ የአፌት ሰዎች። ናታን በዚህን ሰዓት መያዝ የለበትም። የአፌት በዚህን ሰዓት አገኘው ማለት በጣም ከባድ ነው። እናም ታዲያ የዲያራ እናት ቀደም ሲል ደውላ ናታንን ምን አይነት ልብስ ነው የለበስከው ብለው ነበር። ታዲያ እንግዲህ ታሪኩ ከፊት ለፊት የቆመው ናታን ነው በማለት በጣም ደስ ብሎት ነበር። እናንተስ ምን ይመስላችኋል? ናታን ነው ወይንስ ደግሞ ሌላ ሰው ነው? እኔ ግን ሌላ ሰው እየመሰለኝ ነው። ሲቀጥል ደግሞ እንዳየነው ነው ከሆነ ያፌት ሉሊትን መኪና ውስጥ ጠርቶ እቤት ውስጥ የሚያወሩትን ወሬ እነሱ ሲያወሩ ስልክሽን አስቀምጠሽ፣ እየሄድሽ ያለውን ነገር አጣርተሽ ንገሪኝ እያላት አይተናል። ታዲያ ሉሊትም ደግሞ ያንን ሀሳቡን ተቀብላ እሺ ብለዋል ማለት ነውና አሁን ላይ እንዳያጠብዳቸው ያፌት እፈራለሁ። እና ውድ ቤተሰቦቼ ሀረግ ድራማን ክፍል መቶ ሶስትን እንዴት አያችሁት? ለቤቴ አደስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። አበረታቱ። ከመጣችሁ አይቀር ደምሩኝ፣ ሰብስክራይብም ላይክም አድርጉ ማለት ነው። እና እንግዲህ ሀረግ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። እንግዲህ ኤፍራታ በዛ ልክ ደስ እያላት በሆዷ የያዘችው ልጅ የናታን ብቻ እንደሆነ ስላረጋገጠች ነበር እንግዲህ ዶክተሩም የናታን ልጅ መሆኑንና እንዲሁም ደግሞ ሆድሽ እየገፋ ስለሆነ መደበቅ የማይቻል ነው፣ እባክሽን ንገሪው እያላት ነበር። ሀረግ ድራማ እንግዲህ በጣም ነው ደስ የሚለው ገነትን እዛ ጉሊት ፀሐይ ላይ ተቀምጣ እንዳትል በማለት ናታን የራሷን ላውንደሪ ቤት ከፍቶ ሰጥቷታል፣ እና ግን ደስታዋን መቆጣጠር አቅቷት ነበረ። እናም ኤፍራታና ናታን ከዚህ ኮሎ ችግር ወጥተው መጨረሻ ላይ አብረው እንደሚሆኑ እርግጠኛ ነን። አሁን ላይ ግን ያፌት ኤፍራታ እርጉዝ መሆኗን ካወቀ የሆነ ነገር እንዳያረጋት እሰጋለሁ ሲቀጥል እንግዲህ ኤፍራታ የሆነ ነገር እንዳቀደች እና እያሰበች እንደሆነ ያፌት ያው ራሱን ስለማያምነው እያስፈራራት ነበር እናም ሀረግ ድራማ እንግዲህ ክፍል መቶ አራት ላይ ምን ይፈጠር ይመስላችኋል እናም ጽዮን እንግዲህ ከፕሮፋይላቸው እንዳየነው ከሆነ ቢኒያም ሂዶ እያጽናናት አይተናል እንዲሁም ደግሞ ኤፍራታ ሆስፒታል ገብታለች እና ምን ተአምር ተፈጥሮ ነው ወይንስ ኤፍራታ ይሄ የዲኤንኤ ውጤት ጽወን ደውላ ነግራት ይሆን? እና ውድ ቤተሰቦች ለማንኛውም እንግዲህ ክፍል መቶ አራት በጉጉት የምንጠብቅ ይሆናል። ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ላይክ ማለቃችሁን እንዳትረሱ ማለት ነው። በመጨረሻም እንግዲህ ቤዛና ጓደኛዋ ደግሞ የሄዋንን ፎቶ መንገድ ለመንገድ እየለጠፉ ነበረ። እንግዲህ ሄዋን ደግሞ ከሴቶቹ መሀል እዛ ተዘግቶባት እየዋለች ነው። እነሱን አድናለው ስትል ብዙ ዋጋ የከፈለች ጀግና ሴት ናት ሄዋን። በእርግጠኝነት አንድ ቀን ሴቶቹም ፍትሕ አግኝተው እንደሚወጡ ተስፋ እናደርጋለን። እንግዲህ ከናካን ጋር የሚሰሩ ፖሊሶች ወጥረው ከሰሩ በእርግጠኝነት ይደርሱባቸዋል ብለን እንግዲህ እንገምታለን።